ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው በዚህ አይነት ድማም ተመልሼላችሁ መጥቻለሁ። እንግዲህ ዛሬ ሰኔ ሚካኤል ነው የአመቱ ክብረ በዓሉ ነውና፣ እንኳን ለቅዱስ ሚካኤል አመታዊ ክብረ በዓል አደረሳችሁ አደረሰን። ናዝሬት እያለው ቦኩ ሚካኤል ደብሬ ነው አዳማ የምታውቁ ወይንም ሌላ ሀገር ያላችሁ ቦኩ ሚካኤል ሲባሉ የምታውቁ ሰዎች እንግዲህ ቦኩ ሚካኤል ደብሬ ስለሆነ በጣም ሚካኤል ሲባል የሆነ ብቻ ይወራ ስሜት ይበጣል። እንደ እንኳን አደርሳችሁ። ያው እለተ ቀኑንም በዚህ አይነት ድማም እያከበርኩ እገኛለሁኝ። ይሄ የጋገርኩት የውሃ ዳቦ ነው። የውሃ ዳቦ በትንሽ የብረት ድስት አርግቼ ነው የጋገርኩት። ይሄ ቀይ ደግሞ የምታዩት የበርበሬና በርበሬና ዘይት አርግቼ ለውሸው ነው በርበሬና ዘይት አርግቼ ከለወስኩት በኋላ ብረት ድስት ውስጥ አርግቼ በውሃ እየፈላ ማለት ነው። ከስር በሌላ ብረት ድስት ውሃ እያፈላው እኔ ጋገርኩትኝ። እንዴት እንደነፋ ብታዩት ቅልብጭ አለች። ልክ እንደኔ ቅልብጭ አለች። ዳቦ ነች። እንግዲህ ኑ እየበላን እየጠጣን አብረን እንቀው እያለን ቡና ተጠርታችኋል። የሚካኤል ጸበል፣ ጸሊቅ ተጠርታችኋል። ቆሻማ የለላቁ ሰዓት ጨስጨስ እያደረግን እንገኛለን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለትን እወዳለሁ። እስኪ እጣንም ላርግበት። ጉራ በሉ፣ እየገባችሁ እየበላችሁ እየጠጣችሁ፣ ጨስ ጨስ እያደረግን ልክ እንደዚህ የዓመቱ ሚካኤልን ድባብ እያየን እያከበርን እንገኛለን። እንግዲህ እናንተ ብኑና አብረን እናክብር ማለት እንወዳለን። የከነዳም ስራ ቆይታ በኋላ በዚህ አይነት መልኩ የሚካኤልንን በዓል እያከበርን እንገኛለን። ለዳቦይ ግን ማለት ነው። መቁረሻ ቢላላ መጣሁኝ። ይሄ ደግሞ ጨው ነው። ቡናውን ያፈላሁት በወተት ስለሆነ ቡናውን ያፈላሁት በወተት ስለሆነ በጨው ነው የምንወደው ማለት ነው። ወይኔ ማስቀመጫው አብሮ ተነሳ። አይ ሞያ ትጠይቃላችሁ። ማያ ብላችሁ በጭ እንዳታሽሟጡጡኝ ነገር ያለው ቡና እያንጠባጠበ ስለሆነ ነው። ክሊኒክ ሳ አርግቼ ነው ቂጣ ላይ የዶሮ ዓይን የመሰለ ቡና በነገራችን ላይ ቡና አጣጭ እንግዳ አለኝ። ወለ ዳቦ መቁረሻ እንትን ይዤ ልምጣ፣ ቢላ ያው ቢላጅ ጀመጥቻለሁ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እየቆረስን በእንደዚህ አይነት ልማ በስመ አብ ወደ መንፈስ ቅዱስ አባወራውና መወራው አለየም። እንግዲህ አባወራው መወራውም ቡ እየቆረሰ ዋው ኢዩቱ እንዴት አባቱ እንደ ኢዩት በጣም ለኛ የነፋው ማለት ነው። በኢየሱስ በኔ ለመጀመሪያ ጊዜ ነው እየጋገርኩ ያለሁት። የውሀ ዳቦ ሲባል ነው የምሰማው እንጂ በተረት እና ምሳሌው እጋግሬ አላውቅም ነበረ። የእውነት እስማም ዳቦ ይወጣልኛል ወይ አዳሚ አፈስከኝ አፈስከኝ ይበቃራ ሁለት ሰው ስለሆንን ቆይ ለቁራስ ትንሽ ግን ስማል ስፖንጅ በሉት በቃ ስማል የእውነት በጣም የሚገርም ነው። እንቻጅ ጎረቤቴ ጎረቤቴ

ሞቴር ሳይ ያዙ ያዙ ብያለሁ። እንግዲህ እኔ መሰለች ዳቦዬን አሳያቸዋለሁ። የእናንተንም የእኔንም ድርሻ የእኔን ያክል ቁርጥ ይዤላችኋለሁ። ጉርሻሽ ና አበላለች። አፒታይት ይከፍታል እንደምትሉኝ ተስፋ አደርጋለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ዋው! ሲኒ ጀበና የኢትዮጵያ ናት። ያው እዚህ ጋር ለማድረግ ሮኮቦት ስለማይመች ነው። ሮኮቦትም አለ። እንዴት እንደሚጣፍጥ ቡናችን ራሱ ቡና በጨው ነው የማዘሯ የማዘሯን እግራችን ዘርግተን ቡና በጨው እየጠጣን የምናወጋት ነገር የማዘሯ የማዘሯ ቡና ትዝ አለኝ። እናንተው በዚህ አይነት መልኩ ነበር ቡናችን ጠጣ፣ ቡና ቁርሳችንን ዘገን እያደረግን የምናወጋው። ኢንሻአላህ በቅርቡ ቀን የማዘሯን ቡና እጠጣለን ብዬ ተስፋ አደርጋለሁ። የእውነት ማእዛ ዳቦ ወጣልኛል፣ ዳቦ ወጣልኛል እንጂ እትዬ አክፋይሌ ነው ዳቦ ድፌለኝ እንዳትኛደራ ዳቦ ወጣልኛል ብዬሽ። ደግሞ ማያ ማያም የሚማር ሰው ተሰላፊ ቢበዛስ ብዬሽ ነው፣ የእውነት በጣም የሚጣፍተው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። መልካም በዓል ይሁንላችሁ። እኛ በዚህ አይነት መልኩ አክብረናል። በዚህ አይነት መልኩ እንዲህ እያከበርን እንገኛለን። እናንተ ጋር ያለውን ድማም ደግሞ አላውቀውም። እንግዲህ ያው እኛ ጋር ያለው ድማም ይሄን ይመስላል። ዋ በጣም ነው ደስ የሚለው ይህንን ይመስላል። በዓልን ወይንም የቅዱስ ሚካኤልን አመታዊ ክብረ በዓል በዚያንም መልኩ አክብረናል። ቤተክርስቲያን ሄዳችሁ አንግሳችሁ የመጣችሁ ደግሞ በጣም ደስ ይላል። ከዲጋ ሰላማችሁ ዘን ሊበል መልካም በዓሉ ይሁንላችሁ። ቻው